አሰላም ዓለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋ ሁሉም ሰላም አልሐምዱሊላህ ደህና ነኝ። ክርስቲያን ወገኖቼ ደግሞ ሰላም ሰራም ብያለሁኝ። እንኳን ወደ ቻና ላይ በሰላም መጣችሁ። ሰሞኑን በጣም ጠፍቻለሁኝ። ቪዲዮ ራሱ ፖስት ታረኩ ሳምንት አልፎኛል ማለት ነው። እና በቃ እንግዲህ ያው የሚጠይቀኝ የለም ማለት አልጠየቃችሁኝም። እሺ፣ እና እንዴት ናችሁ? ኢዱ እንዴት ነበረ? እንኳን አደረሳችሁ ብያለሁኝ። ዛሬ ማለት ነው። ከአሁን በፊት እንኳን አላልኩም። አልተመቸኝም ነበረ። እንትን ምንድን ነው ስሙ ኢድም ነበረ። ከኢዱ በፊት ደግሞ ጾምም ነበረ። ባለው ነገር በቃ ሳይመቸኝ ቀርቶ ቪዲዮ አልሰራሁም ነበር አባይም። እና እንኳን ያደረሳችሁ ላለሁኝ ዛሬ ደግሞ እንግዲህ ስልክ ይዤ መጥቻለሁኝ። ስልክ ገዝቻለሁ። ሰሞኑን በገበያ ላይ ነበርኩኝ። እየሄድኩ ነበረ እሱ አንዳንድ ነገሮችን እየገዛው ልብስ ምናምን፣ ያው ወደ ሀገር እገባለሁ ብዬ ስራ ሰርኩ ማለት ነው አባይም እና ዛሬ የገዛሁትን ልንገራችሁ ብዬ ነው ማለት ነው። እና እንግዲህ በቲክቶክም በመግዛት አስቤ በቲክቶክ በዋሳብ ገብቼ አሳይተው ነበረ። እንግዲህ በጣም አሪፉ ግን እዛው ሂደን እሱ ኪደን መግዛታችን ነበረ እና ላሳያችሁ። እቺ እንግዲህ ታቋታላችሁ፣ ዋይፋይ ነች። ትንሿ ዋይፋይ ሀዋዌ ናት። ሀዋዌ ናት ማለት ነው። ሀዋዌ ገብጫለሁ እንደ እና አዋዊናት ይችን ገዝቻለሁኝ ማለት ነው፣ ሀባይብ እንግዲህ አብረን እንከፍታታለን። ስልክም ገዝቻለሁኝ፣ ሁለት ስልክ ገዝቻለሁ። ሶስተኛ ስልክ ደግሞ እንግዲህ መጣሜ ገዝታልኛለች ማለት ነው። ለልጅ ኤ አስራ ስድስት ገዝቻለሁ፣ ምስል ኤ አስራ ስድስት ገዝቻለሁ ማለት ነው፣ ሀባይብ እዚህ ደግሞ ኤ FS ሳምሰንግ ነው። ይሄንንም ገዝቻለሁ። እኛ ያለውን ነገር ላሳያችሁ እየፈታው ማለት ነው ከናንተ ጋር ያው አብረን እንፍተው። ሀባይ ያው እንግዲህ ፈትቼ ስለሆነ ከሀገሬ ጆም የሚሄደው እዚህ ለናንተ ፈትቼ የሚጠቅማችሁን አሳያችኋለሁ ማለት ነው። ወደ ኢትዮጵያ ስንሄድ ማንኛውንም ነገር በቆላይ ተምንገዛ ራሳችን ሄደን ብንገዛው በጣም አሪፍ ነው ማለት ነው። ድምጽ ትንሽ ቀነስ ታረኩኝ፣ ይቅርታ። ያው እንግዲህ እነሱ ሲቲ ስላለች ነው፣ ለዛ ነው እንግዲህ፣ ባትሪዋ እዚህ ናት ማለት ነው። አቫይብ ባትሪ ያላት ዋይፋይዋ ማለት ነው። ባትሪ ነው ይሄ። እሺ አቫይብ እና እቺ ናት። ላይክ እያረጋችኋል አልኩም። ላይክ አርጉ፣ ወላሂ ላይክ አርጉ። አቫይቦች ላይክ አርጉ። ቪዲዮውም በጣም እንትን እያረገኝ ነው አስቅዞብኛል ቪዲዮ ፖስት አላደረግኩ ደግሞ በጣም አስቸጋሪ ነው እና ማለት ነው። እኔ ራሱ ገና አሁን እያየኋት ነው እንግዲህ ዋይፋይ ከእናንተ ጋር ማለት ነው። አልዋጥኋትም እስካሁን ማለት ነው። ይኸው እንግዲህ አልዋጥኋትም። ባትሪዋ ይች ናት ማለት ነው። ያው እዛው ሀገር ቴሌ ዋይፋይ አስሞላለሁ ማለት ነው። እንግዲህ በጣም ትንሽዬ ናት። እውነቴን ነው የማለች ተባትሪው ትንሽ ከፍ ነው የምትለው እንጂ ባትሪው እራሱ ጋር እኩልና ማለት ይቻላል። እና ይች ገዝቻለሁኝ ሀዋዊ በጣም አሪፍ ነው ብለውኛል በቲክቶክ ግን ጠይቄ ሀዋዊይ የለም ሀዋዊይና ሳምሰንግ ኢትዮጵያ ምርት ስለሆነ እዛው ነው የሚመረተው፣ እዛው ነው የምታገኙ ነበር ያሉኝ። እኔ ግን አልሐምዱሊላ ሂጄ አግኝቻለሁ ማለት ነው። ይህንም እናንተ ከቲክቶክ ተምትሉ ራሳችሁ ቻርጀር አላት በራሷ ማለት ነው። ባትሪ አላት። ይችን አመታዊ ሞልተን ኢትዮጵያ ስንሄድ ዋይፋይ መጠቀም ይቻላል ማለት ነው። ሀባይብ ና እንግዲህች ዋይፋይ አሳየኋችሁ። ዋጋዋ ካርቶኑ ላይ ዋጋዋ ካርቶኑ ላይ ምን ይላል መሰላችሁ? ይሄው 200 ሲቆይ ተገለበጠ እንደለ እናንተ 249 ብር ነው የሚለው ግን እንደዛ አይደለም የሚገዛዋት ማለት ነው። ይቺ ዋጋዋ በጣም በርካሽ ነው የተገዛችሁ። እውነት ከቲክቶክ የነገሩኝ 200 ብር ነው እቺ። ግን እኔ ከ200 ብር በታች ነው የገዛሁት። እነግራችኋለሁ ዋጋዋን ማለት ነው። ዋጋዋን እነግራችኋለሁኝ። ይሄ ኤ 05 ኤስ ነው ቆይስ እስኪ ይሄኛውን ላሳያችሁ ማለት ነው። ይሄኛው ይሄኛው አስራ ስድስት ነው። ይሄ አስራ ስድስት ነው። አስራ ስድስት ነው። ሀቫይቦች አስራ ስድስት ነው። እንግዲህ እዛው እኔ እንትን ብየዋለሁኝ። ይሄ ምንድነው ከቨር አስደርጌበታለሁ። ይሄ ምንድን ነው ይባለው ግላስ ማለት ነው። ከበር እንኳን እቤት እራሴ ያደርገዋለሁ ብዬ አላደረኩም ማለት ነው። እዚህ ነው የማደርገው። ይሄንን እንደዚህ ነው የምንከፍተው ከፍተው። ዋው በጣም ደስ ይላል። ያው እንግዲህ ከለሩን አልነገርኳችሁም ሲጀመር፣ ጥቁር ነው እርሳስ ከለር ደስ ይለኛል። ጥቁር ነው ችግር የለውም። ይሄው ኤ16 የሁሉንም ዋጋውን እነግራችኋለሁ። ግን ይሄንን ከቲክቶክ ጠይቄ በቲክቶክ ጠይቄ ዋጋውን ስንት ነው ያለችኝ? አምስት መቶ ሀምሳ ድርሃም ነበር ያለችኝ ማለት ነው። አምስት መቶ ሀምሳ ድርሃም ነጠ የነገረችኝ በአምስት መቶ ሀምሳ ድርሃም አለልሽ ነው ያለችኝ። የሁላውን የሁሉንም አጠቃልዬ እነግራችኋለሁ መጨረሻ ላይ ማለት ነው። ይሄንን ብቻ ቫይቭ እና እውነቴን ነው የምላችሁ በደንብ እጥፍ እጥፍ እንትን አለው ማለት ነው። እጥፍ ነው ቅናሹ ሄጄ የገዛሁት ማለት ነው እና እጥፍ ነው ቅናሽ ያገኘሁት ማለት ነው። እሺ አሁን ሁለተኛውን ላሳያችሁ ማለት ነው። ይሄኛውን ያው ይሄንን ላሳያችሁ። እዛው ሂደን ነው መግዛት ያለብን፣ ከምሬ ነው ማለት እዛው ሂደን መግዛት አለብን። በጣም አሪፍና ቆንጆ ነው። ይሄን በጣም አሪፍ ነው። ይሄ ስልክ አሪፍ ነው። በተለይ እንደዚህ ቪዲዮ ምናምን እንትን ለምትሉ ለቪዲዮም ቀርሞ አሪፍ ነው። እኔ ታሁን በፊት ገዝቸው ነበር በፊት በፊት፣ አረብ ሀገር እንደነርኩኝ ዱባይ ሄጄ ሌባ ሰርቆኝ ነው እንጂ ይሄን ስልክ ገዝቸው በጣም አሪፍ እና ቆንጆ ነበር። በፊት ተጠቀመው ነበር አላችሁ ነው ይጠቀሙ ነበርና፣ በጣም አሪፍ ነው። ኢትዮጵያ ሂጄ ሌባ ሰረቀኝ ይሄን ስልክ ማለት ነው። አሁን ግን ያው ለቤተሰብ ነው የገዛሁት። ለቤተሰብ ነው ለእኔ ሳይሆን ለቤተሰብ ነው ስልክ የገዛሁት ማለት ነው። ይሄ ለቤተሰብ ነው ብሎ ይሄው ባይላጥም እኔ ባልጠውም ያው ለሰው ስለሆነ ችግር የለውም። ይሄን እንደዚያ አስቀምጣለሁ ብሎ ያው እዚህ ስለማልከፍተው ችግር የለውም። ይሄ ነው እንግዲህ። ያው ግን ግላስ አስደርጌበታለሁ እንትን ነው እንጂ አልተደረገበት ግላስ። ይሄንንም ዋጋውን ነው እነግራችኋለሁ። እና እውነት ነው የምላችሁ፣ እዚህ ነው ስልክ መግዛት ያለባችሁ። እዚሁ ሄዳችሁ ግዙዙ፣ ገበያው ማለት ነው። እና ደግሞ እንትን ይሉናል ይቀንሳሉ። እዚህ ካርቶኑ ላይ በተጻፈበት ካርቶኑ ላይ በተጻፈበት አይደለም ገባችኋ? ካርቶኑ ላይ በተጻፈበት አይደለም። እንትን ነው የሚሉት የሚሸጡልን፣ በደንብ ነው የሚቀንሱት። እውነት ነው መዳሞቻችሁ ጋር እየሄዳችሁ መግዛት አለባችሁ። ይሄ አለ አንዳንድ ምንድን ነው ውስጡ ያለው አለ፣ ዞሮ ቻርጅ አለው። ምን አለው ምን አለው? ቻርጀር ምናምን አለው። ይሄ ቻርጀር አለው። ይሄ ደግሞ ፓወር ባንክ ነው። ይችንም ፓወር ባንክ ስንት እንደገዛዋት አናግራችኋለሁ ማለት ነው። አስር ሺህ መሰለች ማለት ነው። እና ስለዚህ ያው እንግዲህ ከበሩ ነው ይሄ ይሄ ከበሩ ነው። ያው ግን ነጣ ነው የሚሰጠው ይሄ ከበር ምናምን ዝም ብሎ ነጻ ነው የሚሰጣችሁ። ሌላም አለ ሌላም አለ ማለት ነጻ ነው የሚሰጣችሁ። ይሄም እንደዚሁ ነጻ ነው የተሰጠኝ ማለት ነው። አሁን እዚሁ ረክበዋለሁ፣ ነጻ ነው የተሰጠኝ እና ይሄንን ስልክ ሪድሚ ነው። ይሄን ስልክ ደግሞ እኔ አልገዛሁትም መዳሚ ለልጅ ገዝታልኝ ነው ማለት ነው ስጦታ፣ ይሄንን ገዝታ ሰጥታኝ ነው ያው ቀፎም ነው ስልኩ፣ ግን ቆየት ብሏል። ተገዛችሁ አሁን አይደለም፣ ከኤር በፊት ነበር የገዛችሁና እዚህ አንተም ብዬ ቻርጀር ምናምን አድርጌላት ለልጅ፣ ቻርጀሩ እየተሟላ ቻርጀር አለው የተሟላ ቻርጀር አሉ። ላሳያችሁ ማለት ነው። ይህንን አምጠታ እንደዚህ አድርጋ ገዝታ ስጦታ ሰጠችኝ። ለልጅሽ ይዘሽ ጅላ ሽጅ ብለሽ ማለት ነው ብላ፣ ይህንን እንደዛ አርገ ለልጅ። ሬድሚ ነው ይሄ ስልክ፣ ሳምሰንግ ሳይሆን ሬድሚ ነው። ግን በጣም አሪፍ ነው። በጣም አሪፍ ስልክ ነው። ያው ቻርጀሩ ሌላ ቦታ አድርጌው መሰለኝ፣ ቻርጀሩ ውስጥ ነው። ትልቅ ቻርጀር አለው። ይሄም ከበር ነው። ይህ ከበሩ ነው። ይሄው ከበር ነው። ይሄ ይሄም ይሄም ስትሄዱ ይሄም ከበር አለ እንት ይሄ ከበር አለ። ከበር አድርጌበታለሁ ነው፣ በቀደም ማለት ነው ቻርጀርም አድርጌ እንትን ነው አይቼዋለሁ። ከበር አለ። ይሄ ጥቁር ከለር ነው በጣም አሪፍ ነው። ይሄ ስልክ በጣም በጣም አሪፍ ጠንካራ ስልክ ነው። ሬድሚ ነው። እንደዚህ አድርጋ ሴትዬ ስጦታ ሰጠችኝ። ለልጅሽ እዚሽ ጅጋ ማለት ነው። በጣም እንግዲህ አላይ ስጣት፣ ምንም ማረቅ ይችላል። እንግዲህ ስጦታ ነው ማለት ነው እና ደስ ይበኛል ይሄን ስላደረገችኝ። ይሄንን ግን ሌላውን ስልክ ሁለቱን ስልክና ዋይፋዩን ምን ነው እኔ ነኝ የገዛሁት ማለት ነው። ፓርፓንኩን ምናምን በራሴ እኔ ነኝ የገዛሁትና እንግዲህ ዋጋውን ልንገራችሁ ተዚህ ሊጀምር ይሄንን አራት መቶ ብር ነው የገዛችሁት ማለት ነው። አራት መቶ ብር ነው ያው እንግዲህ እሷ እኔ ጋር አልሄድንም። በለብቻዋ ሄዳ ነው የገዛችው። ግን ካርቶኑ ላይ እንዳየሁት አራት መቶ ብር ነው ያው። ከካርቶኑ እስኪ ካርቶኑ ላይ ይቼው ነበር። ያው ተልጧል ማለት ነው ይጮህ አለው እንጂ አራት መቶ ብር ነው ይሄንን የገዛችው ማለት ነው። ይሄኛውን ይሄኛውን ፋይፍጂውን በቲክቶክ 550 ነው ያሉኝ። ግን እኔ ወራሴ የሱቅ ሄጄ የገዛሁት ከአረቦች ጋር 475 ብር ነው የገዛሁት ማለት ነው። ይሄንን 475 ነው የገዛሁት። እሺ አባይና በጣም ቀናሽ አለው ማለት ነው። ይሄንን ይሄንን ደግሞ ይሄንን ደግሞ 500 መጨረሻው 550 ነበር። አምስት ሰላሳ አረግልሻለሁ ያለችኝን እኔ የገዛሁት አራት መቶ ሀምሳ ድርሃም የገዛሁት ማለት ነው። ይሄንን አራት መቶ ሀምሳ ድርሃም ነው የተገዛው ማለት ነው። እና በጣም አሪፍ ነው፣ እቅናሻለሁ እዛ ማለት ነው። ይችን ዋይፋይ ደግሞ በቲክቶክ ጠይቄ እንግዲህ ፎቶውን ሁሉንም ልካልኛለች፣ ግን ይሄ ሳይሆን ሌላ ነበረ፣ ስሙ ምን እንደሆነ አላውቅም። ሳምሰንግም አይደለም ሀዋዌም አይደለም ሌላ ነበረ። እንዲያውም ኢትዮጵያ ይጆ ጋር ይሳሉ ሳይሰራ እያልኩ ነበረ ግን አገኘሁኝ ማለት ነው። ይሄ ሀዋዌ በጣም አሪፍ ነው፣ የኢትዮጵያ ምርት ነው። እችን የገዛሁት 170 ብር ነው የገዛኋት ማለት ነው። 170 ድርሃም በቲክቶክ ግን የተስማማሁት 200 ድርሃም ነበረ ማለት ነው። ግን ያው 30 ብር አትርፍ ያለሁት እንዲያውም የምፈልገውን ዕቃ አገኝቼ ማለት ነው የምፈልግ ከነ ቻርጅዋ፣ ከነ ባትሪዋ፣ ከነ ምናምን ማለት ነው እና በጣም አሪፍ ነው። ሌላም ነገር ደስ ያለው እንግዲህ ዙሮ ያው እንትን ስራ አላልኩ ነውና እናንተ መግዛት ያለባችሁ ማድረግ ያለባችሁ በቲክቶክ ሳይሆን በራሳችሁ መዳሞቻችሁ ሁን ይዛችሁን ሄዱ ብላችሁ በራሳችሁ መግዛቱ በጣም አሪፍ ነው ብዬ ነው የማስበው። እስካሁን ከኔ ጋር ስለሆናችሁ በጣም አመሰግናለሁ። ላይክ ያረጋችሁ፣ ሰብስክራይብ ያረጋችሁ፣ ቤተሰቡን ወዳችኋለሁ፣ አከብራችኋለሁኝ። እንግዲህ ወደ ኢትዮጵያ ለመሄድ እያሰብክ ነው እያሰብክ ነው ያው እንግዲህ መዳም ደግሞ ትንሽ ጨምሪ ምናምን እያለች ነው እንግዲህ ትንሽ መጨመሪያ አይቀርም። እና ስልክ ትገዙ እራሳችሁ ግዙ፣ እየሄዳችሁ በቲክቶክ ምናምን ምናምን እያላችሁ። እቺን ግን እኔ በጣም ነበር የፈልግኳት በተለይ ሀዋዊ ኢትዮጵያ ያሉ ዩቱበሮችም እቺን ሀዋዊ በደንብ መግዛት አለባችሁ። እቺን ግዙ፣ እቺን ግዙ እያሉ ነበር። እችን አመታዊ አሁን አስር ሺ ምናምን እየሆነ ነው ብለዋል። እንግዲህ አስር ሺ አንድ መቶ እየሆነ ነው ብለዋል። አመታዊ የሚሞላው እቺ እንግዲህ እንሻላ ገሬገር ስገባ አስሞልቼ ከዩቱብ እንዲያልጠፋ ሆናለሁ ማለት ነው ሀዋዊ በጣም አመሰግናለሁ ከኔ ጋር ስለሆናችሁ። ልኝ ወዳችኋለሁ፣ አከብራችኋለሁ። ባትሪ ይህንን ደግሞ ስንት ነበረ? ይህንን የገዛሁት እኔ አምሳ ብር ሰጥቼው ስልሳ አምስት ብር ብሎ እሚብሎ ሴትዬ አስራ አምስት ብር ጨመረችው ማለት ነው። እኔ ግን አምሳ ብር ነበር የሰጠሁት፣ ስልሳ አምስት ብር ነው ማለት ነው። ይሄ ተገዛው እኔ ያው ሙያው የለኝም። ይህ ባትሪ ግን ደህና ነው፣ አሪፍ ነው ብለዋል። እንግዲህ አላቅም። እንግዲህ ኢትዮጵያ አይዞህ፣ የኢትዮጵያን መብራት ታውቁታላችሁ። በዚሁ ተዘጋጅተን ታታርን። እዛ አስቸጋሪ ነው አስቸጋሪ እምትሆን እዛ ደህነኛውን እገዛለሁ። ይሄ ደህነኛም ካልሆነ እዛ እገዛለሁ። 50 ብር ነው ያዋጣሁበት። ያው እንግዲህ 65 ብር ማለት ነው። ሴትዮዋ ሰውዬውን ቤት ይለኝ፣ እኔ የምን ቤት ተንጋተር። 15 ብር ጨመረችው ማለት ነው። እና እንደዛ አድርጌ መጥቻለሁ። ደግሞ ሻንጣ ምናምን አንድ ሻንጣ ገዝቻለሁ። አንድ ሻንጣ ገና አልገዛሁም። መጨረሻ ላይ እነግራችኋለሁ። ሰላማችሁ ዝት ይበድልኝ።